እስከ ቀዝቃዛ ጽዋ ውሃ ደርሶ ለመዳናችን ምክንያት አድርጎታል። ታስታውሳላችሁ፣ ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የተቀበለ የጻድቁን ዋጋ ይወስዳል እያለ እስከ ቀዝቃዛ ጽዋ ውሃ ወርዶ የመዳናችን ምክንያት አድርጎታል። ወገኖቼ ምንም ከነዚህ ከታናናሾቹ ማለት ወንጌል ለመስበክ ኢየሱስ ያድናል ብለው ለወንጌል ስራ ሜዳ ለሚወጡ ወንድሞች፣ ማይክሮፎን ይዞ አስፋልት ዳር ለሚቆሙት ወንድሞች በየሰፈሩ ይሄዱ አንድ ለአንድ ምስክርነት ይመሰክሩ ወንድሞች ና ወንድሜ ወንጌል ሰባኪ አዎ ብለህ ኮካኮላ ብትገዛለት፣ ሚሪንዳ ብትገዛለት ኢየሱስ ለእነሱ ነው ያለው ለወንጌል ሰባኪዎች ለአንድ ወንጌል የሚሰብክ ሰው ጽዋ ውሃ ብታጠጣው፣ ጽዋ የሰሜን ቋንቋ ነው። በእኛ ከተማ ቋንቋ ብርጭቆ ውሃ ብታጠጣው ማለት ነው። ጽዋ ማለት ብርጭቆ፣ ኩባያ፣ ካፕ ፍ ወተር ማለት ነው። ስለዚህ ሰዎች እሱን ጠቅሰው ጽዋ ማበር ይጠጣል ታጋል ይኸውና፣ ጽዋ የሚያጠጣ ተብሏል። ከዛ ይህን የሚያክል ጋን በዛም ያክል ጋን አተላ ጠላ ደስ እናቶቻችን እየተጋቱ ይጠጡታል። ጓሮ የሄዶ ሸንቶ ይመለሳሉ። ይጠጡታል። ጓሮ የሄዶ ሸንቶ ይሄዳል። ሥራ አንድ ሰዓት ላይ ብዥ ብሎባቸው ይሄዳል። እ እሱ ነው ጻ ኖ ኖ ኖ ይሄ የሚለው ኢየሱስ ዐሥራ ሁለቱን ሐዋርያት ሰብስቦ ነው እንዲህ አላቸው፣ የክርስቶስ ስለሆናችሁ በስሜ ጽዋዋም ያጠጣችሁ ስለሰብኩ ዋጋው አይጠፋበትም። ስለዚህ ማንም ከነዚህ ከታናናሾቹ ወይም ከአስራ ሁለት ሐዋርያትና አብረው ከሚላኩ ሰባ ደቀ መዛሙርት ማለት ነው፣ አንድ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም ወይም ይሄ በእውነት ደቀ መዝሙር ነው፣ በእውነት ይሄ ክርስቶስ ደቀ መዝሙር ነው ብሎ የሚያጠጣቸው፣ እውነት እላችኋለሁ ዋጋው አይጠፋበትም። ባጭሩ ወንጌልን ለመደገፍ የወንጌል ሥራ ላይ ለመተባበር አይደለም፣ ብርህን አይደለም፣ ገንዘብን አይደለም፣ ጉልበትን አይደለም አቅምህን እ ብርጭቆ ውሃ እቺን ሃይላንድ ደሞ ነገ ገዝተ እንዳትመጣ አለን። እቺን ሃይላንድ አምጥቶ እዚ ቁጭ የሚያረግ ሰው ዋጋ አይጠፋበት። እንድታመጡ አይደለም ብታመጡም ስለማንጠጣው፣ ማን እንደሆንክ ምን እንደምታመጣ ምናጋል ጊዜው ከፍቷል። ደረትም ያበደ ዘመን እኮ ነው። የእብድ ዘመን እኮ ነው። ል ያለሱ በመውደቅና በመነሳት ያሉ የምእመናን ጸሎት ለጳውሎስ መዳኑ ከጠቀመው ለመዳን ማንም አያስፈልገኝም የምትለው አንተ ማን ሆነ ነው? ጳውሎስ የምእመናን ልመና፣ ጳውሎስ የምዕመናን ምልጃ ለመዳኑ ከጠቀመው ልመናና ምልጃ ለመዳን አይጠቅምም የምትለው አንተ ማን ሆነህ ነው? ጳውሎስ እስከ ሦስተኛው ሰማይ የተነጠቀ ከለዋሪቆን እስከ ደማስቆ የግሩሽ ሆና የተነቀለ እንቅልፍ በማጣት ለሰው ልጆች ድኅነት ምስክር ሆኖ የተንከራተተ ለሱ እንኳ የምዕነናን ጸሎት ለመዳኑ ከጠቀመው ለመዳኔ ኢየሱስ ብቻ በቂ ነው፣ እንዴት ትላለ? ለመዳኔ እንደሚጠቅመኛው ቃል ነው እኮ ነው የሚለው። አንተ ለመዳናችን ያስፈልጉናል እምላችሁ እኮ ለዚህ ነው። እየዘጋ በአራት ነጥብ በአራት ነጥብ ጳውሎስ እንደዘጋው እየዘጋ መሄድ ጸጋው በእምነት አድኗቸዋል። ማንም እንዳይመካ ከስራ አይደለም፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም። ስለዚህ የዘላለም ህይወት የምን ስጦታ ነው? የጸጋ ስጦታ ነው። ሽልማት አክሊል ደሞዝ የሚባሉት እ የዘላለም ህይወት ነፃ ስጦታ ነው። ሽልማት ወይም ዋጋ ወይም አክሊል፣ ደሞዝ ግን በስራ የሚገኝ ነው። ስለዚህ የምንሰራው ለሚቀጥለው አክሊልና ሽልማት የዘላለም ህይወት በኢየሱስ ክርስቶስ የተጠናቀቀ ነው። ሲጀመር የአጢያ ስርየት በልፋት በጥረት ራሱ አይመጣም። ደም ሳይፈስ ስርየት የለም። ከደም መፍሰስና ከስርየት በኋላ አንድ ጊዜ ያስተሰረየላቸውን የዘላለም ፍጹም አላድርጓቸዋል። ለእነዚህ ሰዎች ደግሞ አሁን ደሞ አለ ጳውሎስ ድናችኋል፣ ግን ወደ መዳናችሁ ግባ ምሩ ተቀድሳችኋል፣ ግን ለቅዱሳን እንደሚገባ ተመላለሱ ወዘተ። እሺ እና ወገኖቼ የወንጌልን ስራ በምን የሚያግስ ሰው በአንዳች ትንሽ ነገር የሚያግስ ሰው ምኑ አይጠፋበትም፣ ነው የሚለው። አቤት ምኑ አይጠፋበትም! አቤት ዋጋው አይጠፋበትም። ዋጋ በሰሜን ቋንቋ ነው። በአማርኛ ምን የምንለኖ? ሽልማት አለው። አየህ፣ እዛች ጋር ቆሞ ኢየሱስ ያድናል የሚል ሰው ወስደ ኮካ ስትጋብዘው ሰዎች ሁሉ ዝም በሉ እናንተ መናፍቃን የማርያም ጠላት ምናምን ሲል አንተ እዛ ጋር ቆመ ታው ጽዋው አታጠጣው። እኔ እንደማደርገው እኔ አሁን ወንጌል መንገድ ላይ ቆሞ የመስበክ ጸጋው የለኝ ወቃ ጸጋው የለኝ። በድርቅና አይሆንም። ኑጣ ኑጣ ተብሎ አይከሄድም። ተታበላሻል። ይሄድ አንድ ሰው ሳትለውጥ አራት ጥፊ ቀምሰ ነው የምትመጣው አለ ቦታ ስትገባ ማለት ነው። ወይ ደግሞ መስጊድ ገብቼ ካልሰበኩት ላለ ሕገ መንግሥት ጥሳለ። ስለዚህ ብርቅርቅ እንዳታረግ ከዛ ግን ምን ታረጋለ? እኔ እንደዚህ ሲሰብኩ ድንገት ቦታው ጋር ስንገናኝ በማቴሪያልም አግዛቸዋለሁ መተውም ሲጠይቁ እናግዛለን። ግን ከዛ በላይ መሀል ላይ ስንገናኝ እዛው መሃል ላይ ቆሜ አማሙቃ አላውቂ። ባላወራም ሰው ሲሰብክ ወንድም ጽዋ እያጠጣው ነው፣ አጠገቡ ያለው ሰው ምናምን ነው ደጋፊ ያለው ሰው ያገኛል፣ እሱም ይበረታታል። ገብቷል እንደዚህ ደግሞ አድርገ ምናምን ከቆምክ ማህላቸው ይባዛው ካቢኔ አለ ማን ይነቀዋል። ዩ ኖ ኢየሱስ እንዲያል እንዲህ የተባበረ ሰው ምኑን አያጣም። ምኑን አያጣም። የዘላለሙን ህይወት አያጣም። አርሙኝ አርሙኝ። ምኑን አያጣም ዋጋውን። ኢን እንግሊሽ ዋጋ ምንድነው? አይ ዲክለር ቱ ዩ ሂ ሻል ኖት ሉዝ ሂዝ ሪዋርድ። በምንም አይነት ሁኔታ ለተሳተፋት አገልግሎቱ ሪዋርዱን አያጣም። ሪዋርድ ኢተርናል ላይፍ ነው የዘላለም ህይወት ነው የዘላለም ህይወት ከምን ጋር የተገናኘ ነው ከመልካም ስራ ጋር ነው ከኃጢአት ጋር የኃጢአት እዳ በመከፈሉ የተገኘ ነፃ ነፃ ስጦታ ነፃ ያኛው ሳ ከኃጢአታችን ጋር ነው ከመልካም ኑሯችን ጋር እረ ለዩልኝ በደምብ የዘላለም ህይወት የምን ምላሽ ነው የመልካም ስራችን ምላሽ አሜን የምን ምላሽ ነው እንዴ የኃጢአት ደሞዝ ሞትን የእግዚአብሔር ነፃ ስጦታ ግን በክርስቶስ ኢየሱስ በጌታችን የምን ሕይወት ነው? ይዘላል በደንብ ያዙልኝ። የዘላለም ሕይወት ከምን ጋር ነው የሚገናኙ? ከመልካም ስራችን? ከኃጢአታችን? ከኃጢአታችን ስርየት ጋር እህ፣ የዘላለም ሕይወት ከምን ጋር የተገናኘ ነው? ከኃጢአት ስርየት ጋር ኦኬ። ሪዋርድ ወም ሽልማት ከምን ጋር ከኃጢአት ስርየት ነው ወይስ ጌታ በእኛ ከሰራው ነገር ጋር ከስራችን ጋር የሚገናኝ ያሳችሁ? ላንብላችሁ። ጳውሎስ እንደዚህ አለ ስለ ሽልማት ሲያወራ መልካሙን ገድል ተጋድያለሁ የዘላለም ህይወትስ ተጋድለን ነው ተጋድሎ ነው ጌታ እ ጳውሎስ ምን አለው ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር ሰባት ሁለተኛ ጢሞቴዎስ አራት ሰባት እ አክሊል መልካሙን ገድል ተጋድያለሁ ማን ጳውሎስ እዚህ እዚሳ የዘላለም ህይወት መልካሙን ገድል ተጋድልን ነው ነው ጌታ ስለ እኔ ተጋድለው አቤት ስለኔ ተጋርሎ ምንድን ነው? አንድ መዝሙር አለ ተስፋዬ ጋቢሶ እስቲ። መልካሙን ገድል ተጋድያለሁ የሚለው ለዘላለም ህይወት ይሆንን? ጳውሎስ እንዲህ አለ መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ፣ ሃይማኖትንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ምን ስለሆንኩ ኢየሱስ ስለኔ መከራ ስለተቀበለ፣ ለኔ የጽድቅ አክሊል ተዘጋጅቷል ይላል ይለው ኢየሱስ ስለተገረፈ የኃጢአት ዕዳ ስለተከፈለ ለኔ አክሊል አለኝ ነው እህ ሩጫውን ጨርሻለሁ መልካሙን ገድል ተጋድያለሁ ሩጫውን ጨርሻለሁ ስለዚህ ምን ተዘጋጅቶልኛል የዘላለም ህይወት አሜን እ በጣም በጣም ተከታተሉኝ የምን ህይወት ጳውሎስ የወንጌሉን አደራ ስለፈጸመ የዘላለም ህይወት ይሰጠዋል አሜን ነው ምንድን የሚጠብቀው አሁን ተጋድያለሁ ሰርቻለሁ ስለዚህ ምን ይጠብቀኛል የጽድቅ አክሊል ይጠብቀኛል የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ ሆኖ ጌታ ያንቀን ለኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። ሰይ ኢየሱስ ይምጣ ኢየሱስ ይምጣ። መጽሐፍ ምን ይላል? መልካሙን ገድል ለሚሮጥ ሰው የምን አክሊል ተዘጋጅቷል? የጽድቅ አክሊል። የዘላለም ሕይወትስ? ማን ተጋድሎ ነው እየሱስ ተጋርሎ እንዳትሞክረው እሱ ላይ